ቦሊ ቡልቡላ ከሳንቸስ ቸርቸር ጎዳና ከአዲስ አበባ በሙሉ ጥሩ ስራ እንደተሰራ ልቦናችንም ሆነ በተለያየ መንገድ የጎበኘ ነው ምስክርነት ሊሆን ይገባል ቆም ብዬ አመሰግናችኋለሁ በየቀዱ የማያቸው ፕሮጀክቶች አገራዊ ልማቶች የልማት ቱርፋቶች በጣም በቃ እን ማለት እንዴት ልንወዳደር ነው እንዴት ስኛ እንዴት እንወዳደራለን የማርነቅ እንትን አለኝ ማለት በጣም ይሄዳችሁበት ያለው የሚገርም ሁኔታ ነው። እዚህን እውቅና አለመስጠት፣ እነዚህን አለመበረታታት ለህዝብ የቆምን አካል እንደመሆናችን መጠን መንሸራሸር ይሆንብናል ብለን ስላስብን ነው። ሴት ጀግና በመሆኖት፣ በሴት ጀግና ደግሞ ለዘመናት የተተበተበ የአዲስ አበባ ችግርን በአጭር ጊዜ መፍታት መቻሎት፣ ቁርጠኛ ካቢኔ መፍጠሮት እና ካቢኔዎትም ደግሞ ልክ በእርሶ ልክ መራመድ የሚችል ካቢኔ ስላለት እጅግ በጣም እናበረታታና ልናመሰግንን